በገንዘብ ስም በስም ዝና በዝና ነው ሁሉም ነገር ይቀጥላል። በፊት ደክመ ተላልጠ ተጋግጠ እጅ ውሃ ቋጥሮ ምናምን ሰርተ ብታገኘው ገንዘብ አንድ ቀን አያድርም። በቃ ጊዜ ከመጣ በኋላ እንደዚህ የነካው ነገር ምናምን ራሱ እንትን ይላል እና እኔ አሁን የተነሳንበት ሀሳብ ምንድን ነው? ይሄ ምድራዊ ሀብትን ከመፈለግ መላቀቅ የሚባለው ነገር ምድራዊ ሀብትን ከመፈለግ መላቀቅ፣ መመነን፣ ጫካ መግባት እና ልብስን ጥሎ በባዶ እግር መጓዝ ብቻ አይደለም። ብዙ ሚስጥር አለው ውስጡ ላይ ብዙ ሀሳቦች አሉት። እና መግራያትም ከመፈለግ መላቀቅ ማለት ሀብታም መሆኑን ከመፈለግ መላቀቅ፣ መስገብገብን ማራከራስ፣ ለእኔ ብቻ በቃ ሌላው ወደ ሊግባ እኔ ብቻ ላገኝ እንጂ ሌላው ለምን አሁን ግብና ይልም የሚል ሀሳብ ተላቀቁ ነው እንጂ ገንዘብ አያስፈልግም የሚል ሀሳብ አይደለም። ገንዘብ አስፈላጊ ነው በሚለው እንድትረዱት ነው። ግን እኔ አሁን እራሱ ምን እያወራችሁ ነው? ምን ያሉት ሀሳቤ ገብቷቸዋል? እስቲ ሀሳባችሁን አስተያየት ላይ ጠቁሙኝ። እንቀጥላለን። አንዳንዴ እንደዚህ እንደዚህ አይነት ወደቦችን እናወራለን። ምንም ችግር የለም የምለው ሰሜኑ አካሉ ነኝ። ዩቲዩብ አካውንትኝ ሰብስክራይብ አድርጉልኝ። አሪፍ አሪፍ ነገሮችን ለመስራት ወደፊት አይዲያዎችንም እንግዲህ የሆነ ሞራል ሲኖር ነው የተወሰነ እንትኖችን እያፈለግ ሀሳቦችን እያፈለግ አዳዲስ ስራዎችን የምሰራው እና፣ ስለዚህ ሞራል እንዲኖር ያግዛል። ሰብስክራይብ አርጉ። ግን እኔ አሁን ሰዎች አስመሳይ ባይሆኑ በጣም መክራሎ ሰጀስ ታረጋቸው ለአስመስ በብዛት አሁን ዩቲዩብ ላይ ራሱ የሚሰሩ ስራዎች በሰዓት እንደዚህ ያክል ዶላር ለመስራት ምናምን እስከ ዛሬ ድረስ አካውንታችሁ ላይ ን ከሌለ በጣም ተሸውዳችኋል። እኑ ላሳያችሁ በቀን ሶስት ሺ አምስት ሺ የሚሰራበትን መንገድ እያሉ የሚዋሹ ሰዎች በጣም አስመሳያ ሰዎች፣ በጣም አይናቸውን በጨው ያጠቡ ሰዎች ናቸው። ፈጣሪ ልቦና ይስጣቸው። ምክንያቱም አንተ ስራ ፈልገህ የነሱን ቪዲዮ እያየ በቃ፣ የሆነ ስራ ይኸው፣ በቀን ሶ ሺ ብር የሚገኝበት ስራ፣ የሚገርም ስራ፣ ይህን ስራ ያልጀመረ ሰውማ ማ በጣም ፋራ ነው ምናምን ነገር ሲሉ፣ በቃ እስቲ ምን አይነት ስራ ነው ምናምን ብለህ የነሱን ቪዲዮ ስታይ፣ ከዛ በመሃል ምን ይላል? ይህን ቪዲዮ እስከ መጨረሻው ከተከታተላችሁት መጨረሻ ላይ የሚገርም ቲፕ፣ የሚገርም አይዲያ አለ፣ በዛ ዙሪያ ስራ እንትን ትላላችሁ ይልሃል። አንተ በቃ ምሳሌ በላም ብለ ካርድ ገዝተ ዳታን ሞልተምና እያየህላቸው ማይሰራ ዌብሳይት ሰጀስት ያደርገዋል። ማይሰራ ነገር ሰጀስት ያደርገዋል። ብቻ ያሳዝናል። እነሱ ገንዘብ እያገኙበት ነው። እናንተን ግን ከገንዘባችሁም፣ ከሞራላችሁም ከሲስተም ውጪ እንድትሆኑ ነው የሚያደርገውና በተቻላችሁ መጠን በጣም ብዙ ተከታይ ያላችሁ ሰዎች እንደዚህ ስራ አለ አዲስ ስራ ምናምን ብላችሁ በተቻላችሁ መጠን የሚሰራ ስራ በቃ የሚሰራ ስራ የሚሰራበት ዌብሳይት ሰጀስት ብታረጓቸው ለወንድሞቻችን ለያቶቻችን ጥሩ ነው ብጠቁማቸው ጥሩ ነው የማይሆን ስራ የማይሆን ዌብሳይት እየጠቆማችሁ አንደኛ ሞራላቸውን ባትነኳችሁ ባትነኩ ጥሩ ነው የሚል ሀሳብ ለመግለጽ ፈልጋለሁኝ ምክንያቱም ጊዜ የሰጠው ቀን ድንጋይ ይሰብራል ነው እና ዛሬ እናንተ ጊዜ ኖሯችሁ ገንዘብ አግኝታችሁ ብዙ ተከታይ ኖሯችሁ ገንዘብ ስላላችሁ ብቻ እነዚህን ሰዎች ወጣቶች የበለጠ ተስፋ ወደሚያስቆረ ስሜት ውስጥ ሀሳብ ውስጥ የከተታቸዋቸው ነው። የኦንላይን ስራው ሲስተሙን ደግሞ በደንብ እንዳይረዱት ተስፋ እንዲቆርጡበት እንዲበሳጩበት ያደርጋል። እኔ በነገራችን ላይ እንግዲህ ይሄን ማይክ ገዝቻለሁ። ይኸው እንደምታየው የምቀርጸው በስልኬ ነው። ዴስክቶፕም አለኝ ቪዲዮ ኤዲት ማድረግ እችላለሁ፣ ግን አብዛኛውን አሁን ኔ ቪዲዮዎች

ግን ምንድነው የሚይዝህ ነገር አለ፣ ክፉ መንፈስ ሲሆን ምንሆን እንደእንጃ ብቻ። ግን ሁሉም ሰው ባለበት ይበርታ፣ ባለበት ይጠንክር። ግን እስኪ ሰውን ማበረታታት ሊመዱ፣ ሰውን አበረታቱ። እናመሰግናለን። በቀጣይ ሌላ ሀሳብ ይዤላችሁ እመጣለሁ። የምነሰኙ አካሉ ይመቻችሁ።